እንዴት ያለሽ ወጣታ አመስላል። የኔ አባት፣ አዎ አኖር እኮ እናትዬ ነገራችን ላይ ያው፣ ምግብ አጅ ምሳ፣ ቁርስ ብቻ ነው የሚበላው፣ እዛው ምግብ ቤት ነው ልቦ ያገኝ

አንገቱ ብቻ ስለሚቀር ድረስ ራሱ ብቻ ስለሚቀር ድረስ መሆኑን የሚያሳውቁና ነው። ምግብም ያገኘውን ስለማይበላ ቤት ከርቶ ስለማይበላ ነው። ለማንኛውም እስቲ ወለ ድሮ ድሮ ማለት ነው አማር እንኳን ያው ለማንኛውም ያገኛት ነው ደህና ነው፣ አይዞሽ

ይዞ አይመጣም ነበር እንዴ፣ እንዲታቀልለት ይሄ የሙራዲ